አሁን ያለንበት ቦታ በንጥረ ነገር ዝግጅት ሂደት ውስጥ የመጨረሻው ስራ ሚዲያውን ስትራላይዝ ማድረግ ወይም ደግሞ አውቶክሌቭ ማድረግ ነው። አውቶክሌቭ ከተደረገ በኋላ ንጥረ ነገሩ ከሶስት እስከ አራት ቀን በዚህ መልኩ ይቀመጣል። የሚቀመጥበት ምክንያትም ፈንገስ፣ ባክቴሪያ ድንገት ከአውቶክሌቡ ልሽት አምልጦ ተመጣ ቼክ ለማድረግ ነው ወይም ደግሞ ለማየት ነው። እዚህ አውቶክሌብ የተደረገውን ሚዲያ ስቶር ካደረግን በኋላ በቀጥታ ወደ ትራንስፈር ሁድ ወይም ደግሞ ሄፓ ፊልተር በምንለው እጽዋቶች ለብዜት ዝግጁ የሆኑትን እነዚህም ማለት ነው ወደ ማባዛት ሂደቱ ውስጥ እንገባለን። አሁን እዚህ የምትመለከቷቸው እህቶች እየሰሩ ያሉት የተዘጋጀው ንጥረ ነገር ላይ እጽዋቶችን በየኖዱ እየቆራረጡ በንጽህና የመትከል ሂደት ላይ ነው ማለት ነው። እዚህ ክፍል ውስጥ ብዜት ስራችን ካከናወን በኋላ እጽዋቶች የሚያድጉበት ክፍል ነው። እዚህ ክፍል ውስጥ እንግዲህ የክፍሉ የሙቀት መጠን፣ የአየር ላይ የእርጥበት መጠን፣ የብርሃን መጠንና የብርሃን ጊዜ ወይም ደግሞ ቴምፕሬቸር ሪሌት ዩሚዲቲ ላይት ኢንቴንሲቲ እና ፎቶ ፔሪድን እየተቆጣጠርን እጽዋቶች በተፈጥሮ የሚፈልጉትን ሁኔታ በሰው ሰራሽ ዘዴ እየሰጠን የምናሳድግበት ክፍል ነው። ይህ ክፍል በዋናነት ለድንች ብዜት የሚያገለግል ነው። እዚህ ላይ በአጠቃላይ ወደ 132 በላይ የሚሆኑ የድንችን ፕላዝሞች ይገኛሉ። ከዚህ ውስጥ 27ቱ በሀገር አቀፍ ደረጃ የተለቀቁ ዝርያዎች፣ 16ቱ የአካባቢ ዝርያዎች ወይም ደግሞ ሎካል የምንላቸው፣ ሌሎች ደግሞ ለቀጣይ ምርምርና ብዜት ከዓለም አቀፍ ላቦራቶሪዎች እንዲሁም ከአገር አቀፍ ላቦራቶሪዎች የመጡና በዝርያ ጥበቃ ወይም ደግሞ ኢንቪትሮ ኮንዘርቬሽን ውስጥ የሚገኙ ናቸው። እንግዲህ ከዚህ ክፍል በሚሰራበት ጊዜ በዋናነት ለሁለት ነገር ጥንቃቄ ማድረግ ያስፈልጋል ለሌብል እና ለንጽህና ንጽህናው ያው በየቀኑ በየሳምንቱ እንዲሁም በየወሩ የተለያየ ንጽህና ደረጃዎችን እናከናውናለን አሁን ደግሞ ከላብራቶሪ ወይም ደግሞ ከኢንቪትሮ ወደ ኤክስቪትሮ ወይም ደግሞ ከብልቃት ውጭ ወደሆነው ህይወት መጠናል ቅድም እንደምታስታውሱት ከሶስት ሳምንት እስከ አራት ሳምንት የሆናት ለተከላ ዝግጁ የሆነች ኢንቪትሮ ፕላንት ላይ ታይተናል። ወደ ተፈጥሮ አየር ከመትከላችን በፊት ግን እዛ ውስጥ ሁሉም ነገር ተመጥኖ የሚሰጣቸው የነበሩትን ወደ ማለማመጃ ወይም ደግሞ ሃርድኒንግ ስቴጅ እንዲመጡ የማድረጊያ ሂደት ነው። እንደምትመለከቱት ይህ ቦክስ የማለማመጃ ሳጥን ይባላል። የብርሃን መጠኑን ቺዝ ክሎዝ በመልበስ መቀነስ ስራቸው ፋንክሽናል ወይም ደግሞ ተግባሩን እንዲያከናውን አሸዋ ላይ ብቻ እርጥበቱን በቀን ሶስት ጊዜ በመጠበቅ ቅጠላቸው ምግብ ማዘጋጀት እንዲጀምር የማድረግ ሂደት ነው። እንግዲህ በፊት ተመራማሪው በላብራቶሪ ያሉ ፕሮሰሶችን እንደገና ደግሞ ከዚህ እንዴት መላመድ እንዳላቸው እንደገለጸው ያ ሁሉ ፕሮሰስ ካለቀ በኋላ የድንቾቹን ፕላንትሌት ወይም እነዚህ ትንንሽ ከላብራቶሪ ያወጣናቸውን ወደ ፖት እንቀይራቸዋለን። ፖቱ ምንድን ነው የሚይዝ ካል ፖቱ ሁለት አንዳንድ የሆነ የጫካ አፈር አሸዋና ኮምፖስትን የያዘ ነው። ያ ማለት ምንድን ነው፣ ፕላንትሌቱ ወደዚህ ስናስተላልፈው ተፈጥሯዊ የሆነውን ሂደት እንዲቀጥል ያደርጋል ማለት ነው። ስለዚህ ያ ምንጠቀመው አፈር ደግሞ ከምንም አይነት ነገር ከበሽታም ሆነ ከባክቴሪያ ንጹሕ እንዲሆን ስትራላይዝ ተደርጎ ነው አፈሩ የሚመጣው። ስለዚህ ያን አፈር ደግሞ ከተከለ በኋላ ለሶስት ወራታት እዚህ እናቆየዋለን። ለምሳሌ ድንች ዘጠና ቀን ነው የሚቆየው። ያን ዘጠና ቀን እንዲቆይ የምናደርገው አደርገው ሁሉንም ነገር ከበሽታ ነጻ ሆኖ እንዲህ እንዲያመርት ነው የምናደርገው። ከዚህ የምናመርተው ጁቱ እንለዋለን። ያ ማለት ከመጀመሪያ ከቲሹ ካልቸር ያመጣናት፣ ሁለተኛ ወደዚህ ያመጣን እንድታመርት፣ ትንንሽ እየዘር እንድታመርት እናደርገዋለን። ያ ጁቱ እንለዋለን። ስለዚህ አሁን እንደምታዩት ይሄ ይሄ ልክ አሁን ወደ ዘጠና ቀናት እየተቃረበው ነው ልክ ዘጠና ቀናትን ሲጨርስ ሀርቨስት እናረገዋለን ማለት ነው። ሀርቨስት ካደረግን በኋላ የምናገኘው እናገኘው ምንድነው? ሚኒቲዩበር ነው። እነዚህ ሚኒ ቲዩበሮች ቀጥታ ለአርሶ አደር ተደራሽ ላናረጋቸው እንችላለን። ምክንያቱም እኛ ከላብራቶሪ ነው ያወጣናቸው፣ ከበሽታ ነፃ ናቸው። እነዚህን ደግሞ በብዛት የሚያባዛ ማዕከላቶች አሉ፣ ምሳሌ እንደ አዴት። ስለዚህ እነሱ ያባዙና ይበልጥ አባዝተው ደግሞ ለአርሶ አደሩ ተደራሽ የሚያረጉበትን ሁኔታ ይፈጥራሉ ማለት ነው። በዚህ በአዴት ግብርና ምርምር ክፍል ውስጥ በድንች ምርምር ክፍል የሚሰራቸው ስራዎች ሁለት ዋና ዋና ስራዎች ናቸው። አንደኛው በድንች ምርምር መስራት ነው፣ የተሻሻሉ ዝርያዎችን ማውጣት ነው። በሁለተኛ ደረጃ ደግሞ የተሻሻሉ ዝርያዎችን እያባዛን ለአካባቢው ማህበረሰብ፣ ለክልሉ ማህበረሰብ ሮና ብሔራዊ ድንች ምርምር ማዕከላት ተጠቃሚዎች ዘር እያባዛን ማከፋፈል ነው። ከአራሪ ቲሹ ካልቸር ፕላንትሌት እንቀበላለን። ከምንቀበላቸው ፕላንትሌቶች መካከል እንግዲህ የተለቀቁ ዝርያዎች የተሻሉ ዝርያዎችን ነው የምንቀበል ከዚህ መካከል ዳግም የሚባለው ዝርያ በአዲት ግብርና ምርምር መካከል የተለቀቀ የተሻለ ዝርያ ነው። ስለዚህ ከአራሬት ካልቸር ፕላንትሌትስ የዳግም ፕላንትሌትስ አመጣን። ከዚህ ተክል ናቸው ከደረሱ በኋላ ለመጀመሪያ ጊዜ ሀርበስት ያደረግናቸው ቲዩቨርስ ናቸው። እነዚህ ሚኒ ቲዩቨርስ ይባላሉ፣ ወይም ጂ ዜሮ ሚኒ ቲዩቨርስ እንላቸዋለን ማለት ነው። እነዚህ በቂ ከሆኑ በበቂ መጠን ካባዛናቸው በቀጥታ ወደ ገበሬው ጂዜሮ ላይ እናሰራጫቸው እንችላለን። በቂ ካልሆኖ ግን እነዚህን መልሰን እንተክላቸውና ጂ ዋን ወይም ጄኔሬሽን ዋን የሚባል እናገኛለን። እያባዛን በቂ ካልሆነ አሁንም እስከ ጀኔሬሽን ስሪ ድረስ እንሄድና ጀኔሬሽን ስሪ ላይ ሲደርስ ወደ አርሶ አደሩ በቀጥታ እናሰራጫቸዋለን ማለት ነው። በማህበር ተደራጅተን አርባ ወንድ ሁለት ሴት፣ በድምሩ አርባ ሁለት አድርገን ወደ ዘር ብዜት ይህን ድንች አባዛ ነው። አባስተን ደግሞ ያው ለገበያ ሳይቀር ያው በዘር ጊዜ አባስተን እንሸጣለን ብለን ያው ይህን ድንች ወደዚ አንጥተን እዚው ላይ ጎደኔ የበለጠን እዚ ጎደን እዚያ ያው መሬቱን ተከራይተን እዚህ ቦታ ላይ ያደረግነው በጣም ድንቹ እንግዲህ ያው የምታውቁት ነው። በጣም ውጤታማ ነው። በድንች ላይ አሁን በአሁኑ ጊዜ እየመጣ ያለው ባክቴሪያ ዊልት ነው፣ አበስባሽ በሽታ ብዙ ቦታ እያስወጣብን ነው አሁን ያለው እና ይሄንን እንዴት አድርገን ነው ችግሩን መፍታት የምንችለው ብለን ስንል ዋናው ነገር ንጹህ ዘር መጠቀም ነው። ንጹህ ዘር ካልተጠቀም መሬቱ እየተበከለ ይሄዳል። አንዴ ከተበከለ ደግሞ ለአራት አምስት ዓመት ባክቴሪው ይቆያል መሬት ውስጥ። ስለዚህ ይህንን ለማድረግ አራሪ ላይ ቲሹ ካልቸር ፋሲሊቲ አለ። ከበሽታ ንጹህ የሆኑትን ዝርያዎች ያወጣል። እስከ ሰማንያ ሺህ ፕላንትሌት ያወጣል። እነዚህ ፕላንትሌቶች ይወጡና 16 እስክሪን ሀውሶች አሉን። ትልልቅ እስክሪን ሀውሶች ናቸው። እስከ 750 ሺ ሚኒቲበር ማውጣት ይችላሉ። 750 ሺ በአመት። እንግዲህ ይሄ ከሌላ ክልል አቅም አልተፈጠረም፣ እዚህ ክልል ነው የተፈጠረው።